ከጠፉ ፉፉ ስምንተኛ ቀኑ ነው። በራሱ ቻናል ፍቅር ደግሞ አራት ቀኗ ነው ማለት ነው። እውነተ መናገር እንደዚህ ጠፍተው አያቁም ነበረ ማለት ይህን ሰሞን እየጠፉ ነው አውቃለሁ። ግን ጠፉ ጠፉ እንኳን ቢባል ቢያንስ ሁለት ቀን ነበር የሚጠፉት፣ እና አሁን ሲታዩ ሶስተኛ ቀን ሆነ። ከዛ ለሱም ሲገርመን አራተኛ ቀን ዛሬ ስንት እየገባውኝ ቼክ እንዳረኳቸው ማለት ነው ና ለማንኛውም ዛሬ ላይ በአራተኛ ቀኗ ፉፉ ደግሞ በአምስተኛ ቀኑ ስላችሁ በእሱ ቻናል የከለቀቀ ስምንተኛ ቀኑ ነው ማለት ነው እና ዛሬ በፍቅር ቻናል መጥተው ነበረ። ፍቅርም እንግዲህ ያው ብዙ ጊዜ እየጠፉ ስለሚመጡ እኛም ብዙም ያለ ብዙም መጥፋታቸው አላሳሰበንም። ስላችሁ ላይመቻቸው ይችላል ምናምን የሚለው ነገር ነው እንጂ ሌላ እንደዚህ የሚያስጨንቅ ነገር የገጠማቸው መስሎ አልተሰማንም ነበረ። ነገር ግን ፍቅር በተናገረችው መሰረት ምንድን ነው ያለችው? እኔ እኔና ፉፉ ፕሮሰስ ለመጀመር አስበን ነበረ እና አብረን ተመካክረን እንጀምራለን ተባብለን ነበረ። ነገር ግን ፉፉን ሰፕራይዝ ማድረግ ስለፈለግኩኝ እኔ ፕሮሰስ እንዴት መደረግ እንዳለበት የሚያውቁ ሰዎች ጋር ሄጄ እንዲጀምሩልኝ አደረግኳቸው። በጣም እንዲያፋጥኑት ምናምን ነገር አደረግኳቸው ነው የምትለውን። እንግዲህ ያው ይህን ያደረገችበት ምክንያት ምንድን ነው? ፉፉን ሰፕራይዝ ለማድረግ ማለት ነው፣ ያው እሱ ሳያቅ ሁሉን ነገር አስፈጽማ እሱን ለማስደሰት ማለት ነው። ነገር ግን ምንድን ነው ይመስለኛል፣ የሄደችበት መንገድ ህጋዊ አይመስለኝም። ማለት ያው አጭበር ብሯዋት ነው እንጂ ልጆቹ በትክክለኛ መንገድ አይመስለኝም እየሰሩላት የነበረው ማለት ነው። እና ምንድን ነው በሰዓቱ ጉዳዩ የሚመለከተው አካል ሲመጣ እነዛ ጀምርልሻለሁ ያሏት ሰዎች ሲሸሹ እሷ ተያዘች ማለት ነው። እና ያው ቅጣቱ ከባድ ስለሆነ እስከ መታሰር ድረስ የሚያደርስ ነው። ነገር ግን ያው ለጊዜው ባትታሰርም ግን በጣም እንደ ተጨነቁ ፉፉን እንደምታዩት ራሱን ስቶ እንደወደቀ እሷም ደግሞ በሬን ዘግቼ ሳለቅስ ነበረ ብላለች። እንደዚህ ስትሆን ግን በዙሪያ የሚከቧት በሌላ ጊዜ ቪዲዮ ላይ የሚያዋት ወዳጅ የሚመስሉ ሰዎች ማናቸውን መጥተው እንዳልቀረቧት ወይንም እንዳልጠየቋት ምናም ስትናገር ነበርና እውነት ለመናገር በጣም ከባድ ነው አይደለ? ፍቅርም በጣም እንግዲህ ፍቅር ደጋግማ ስትናገር የነበረው ምንድን ነው? በኖራችሁ ጊዜ ብዙ ሰው ይገባቸዋል። ወዳጁ፣ ጠላቱ አታውቁትም። በጣም አጃቢ ይኖራቸዋል። ግን ትክክለኛ ወዳጃቸውን የምታገኙት ስትቸገሩ፣ ወይም በጣም በቃ ሰው በሚያስፈልጋችሁበት ሰዓት አጠገባችሁ ብዙዎቹ አይቆምም ነው ያለችው። በነገራችን ላይ ይሄ አባባሏን በጣም ነው እኔ ከዚህ በፊት ብዙ ጊዜ አይቸዋለሁ ማለት ነው። በነገራችን ላይ ትክክለኛ ሰው ማወቅ ከፈለጋችሁ በቸገራችሁ ጊዜ አጠገባችሁ የሚቆም ነው ይሄ የታወቀ ነገር ነው በነገራችን ላይ እና አንዳንዴ እንደዚህ በህይወታችን ችግር ሲገጥም መከራ ሲገጥመን መከራን በመከራነቱ ልንጠላው እንችላለን ግን በአስተማሪነቱ ልንወደው ይገባል ማለት ነው አንደኛ ወዳጅና ጠላትን እናውቃለን ዘመድና ባዳን እናውቅበታለን ብዙ ነገር ያስተምረናል ማለት ነው እንግዲህ ፍቅር ከፈጣሪ በታች ፉፉና ፉፉ ነው። ባጠገቧ እንደነበረ ስናገር የነበረው በጣም ተጨንቆ እሷን ማለት የምትታሰር መስሎት ራሱን በቃ ራሱን ጉርቱ ምናምን በጣም አሳዘነ ስትል ነበር። ና ለሰዓቱ ተናዶ ብኝ ነበር ምክንያቱም ያው አብረን እንጀምራለን ብለዋት ሁሉን ነገር ጨርሶ እሷ በራሷ መንገድ ሄዳ ችግር ውስጥ ስለገባች ለተወሰነ ሰዓትም ቢሆን አኩርፎ የነበር ግን አልቻለም፣ ብላለች። ምክንያቱም ያው ሲያስበው እሱን ለማስደሰት ነው፣ ሌላ ነገር አሰብ አይደለምና ብዙም አላኮረፈኝ። ግን ከፈጣሪ በታች ካጠገቤ የነበረው ፉፉ ነው ብላለች። በነገራችን ላይ ሁሌ ስለ ፉፉ ደግነት ስታወራ ከልጅነቷ ጀምሮ አሁን አይደለም ከልጅነቷ ጀምሮ እሱ ለሷ ያደረገላትን ነገር ሁሌ እንዲያነሳችሁ ነው ማለት ነው። እና እንደዚያ ነው ደግሞ ማግኘት መታደል ነው። በነገራችን ላይ ታውቃላችሁ የዘመኑ ሰው ሲኖራችሁ ያሽቃብጣል። የሆነ ቦታ ላይ ስትደርሱ በቃ እኔ ልወቅላችሁ፣ እኔ ላስብላችሁ ምናምን ብዙ ነገር ያጨናንቃቸዋል ማለት ነው። ነገር ግን እንደዚህ ሰው በሚያስፈልጋችሁ ሰአት ስትጎዱ፣ ስትቸገሩ ብቻ የሆነ አንዳንድ ያለ አደለ በሰው ተከባችሁ ባዶ የሆናችሁ ያክል ይሰማቸዋል። እና ሰው ማለት ግን ማለት ነው ትክክለኛ ወይም ደግሞ ይባላል እኮ ችግር የትክክለኛ ጓደኛ ማጣሪያ ወንፊት ናት ይባላልና በነገራችን ላይ እናንተም ቢሆን እውነት በቸገራችሁ ሰዓት ካጠገባችሁ የሆነን ሰው ማለት ነው መቼም እንዳትረሱት ነው የምላችሁ። መቼም ማለት የፈለገ ነገር ብትቀየሩ፣ እዛ ሰው ላይ እንዳትቀየሩበት። የፈለገ ነገር ላይ ብታገኙ፣ እዛ ሰው ላይ በቃ አክት እንዳታደርጉበት ማለት ነው። ምክንያቱም ያ ሰው ማለት ሰው በሌላችሁ ሰዓት ሰው ሆኖ ካጠገባችሁ የቆመ ሰው ነው ማለት ነው እና እንግዲህ ፍቅርን ታውቃላችሁ፣ ብዙ ወዳጅ አላት። ከሷ ጋር ቪዲዮ ለመስራት የማይጋፋ ሰው የለም። በጣም ብዙ ብዙ ነገር አለ አደለ? ግን በዚህ ሰዓት ከጎኗ ማንም እንዳልሆነ ነበር ስናገር የነበረው ና ለምን እንደሆነ አላውቅም። ያው እሷ አውዲንስን ማስጨነቅ ስላልፈለገች እና ስላልተመቻቸት ነው እንግዲህ አራት ቀን ሙሉ የጠፋችው ቢሆንም ግን፣ ያው አንዳንዴ የዋህ ስትሆኑ የዋህ አምላካችሁ ከሁሉ ነገር ያወጣችኋል ና እሷ ምንም ሳትሆን ወጥታለች ነገር ግን እንደ ማለት እሷ በስራ ውስጥ የለችበትን ገብቷቸዋል አይደለ። ለዛም ነው ነፃ ያወጣቸው እንጂ እንደ ሰዎቹ ቢሆን አስባችሁታል። ይሄ በጣም የሚያሳስር ረጅም ጊዜ የሚያሳስር ምናምን ነገር ነው፣ ከባድ ነገር ነው ይሄ። ሰነድ ምናምን የተሳሳተ ሰነድ ምናምን በጣም ሃርድ ነው ማለት ነውና አንዳንድ የዋ ሆኑ ግን የልባቸውን አይቶ ፈጣሪ ደግሞ ያገዛቸዋል ና እሷ እንዳለችው ከሆነ እንዲሰሩላት እንዲያስተካክሉላት ወይም ሰነዱን ወይም ፕሮሰሱን እንዲጀምርላት የሰጠቻቸው ሰዎች የምታውቃቸው ናቸው። እንግዲህ ምናልባት በአካል ሊሆን ይችላል ወይም ደግሞ በሚዲያ የምታውቃቸው ሊሆን ይችላል። ግን ምንም አለ ምንም ይቺ ልጅ አምናቸው ነው፣ በቃ እነዚህ ያውቁኛል፣ ምንም ማያደርጉኝ ብላ እርግጠኛ ሆና ነው የሰጠቻቸው ማለት ነው። እነሱ ግን በተሳሳተ መንገድ ነው ሲሰሩላት የነበረው። ይህ ብቻ ሳይሆን የሚመለከተው አካል ሲመጣ እሷን አጋፍተው እነሱ ጠፉ ማለት ነው። ለዛ ነው እሷም እንድትያዝ የነበረው። ግን ግን ዋናው ነገር በሰላም መለቀቋና መውጣቷ ነው እና አንዳንዴ በዙሪያ ያለ ማለት እ እኔ ሰው ይወደኛል እኔ ብዙ ወዳጅ አለኝ እኔ ምናምን ከማለታችን በፊት ቆም ብለን በዙሪያ ያሉትን ሰዎች መጣኘት አስፈላጊ ነው ማለት ነው። ምክንያቱም አንዳንዴ በጣም በሰው የተከበብን ይመስለናል፣ ግን የሆነ ችግር ሲገጥመን ዞር ስንል አንድ ሰው አናገኝም ማለት ነው። አንድ ሰው ባዷችሁን የሆነ በረሃ ላይ ተጥላችሁ የተገኛችሁ ያክል ነው የሚሰማችሁና፣ እውቁበት የምር እውቁበት ይሄ ይሄ ስታገኙ ወይም ጥሩ ላይ ስትሆኑ ብቻ የሚያሽቃብጠውን ጓደኛ በሉት ዘመድ በሉት አያስፈልግም ማለት ነው። የምሬን ነው የምላችሁ። ይሄ አስር የማይረባ ሰው በዙሪያችሁ ከምታስቀምጡ ለእናንተ ጥሩ የሚያስብ ከሆነ አንድ ሁለት በቂ ነው። እንዲሁም አንድ ይበቃል። ስለ በዛ አይደለም። በነገራችን ላይ ትክክለኛ የእናንተ እድገት የሚያስደስታችሁ የእናንተ ለውጥ የሚያስደስተው የለም። በቃ ልክ የእናንተ ለውጥ የእሱ ለውጥ መስሎ የሚታየው አይነት ሰው የለም እንደዛ ይህን ሰው ደግሞ በደንብ ተንቀባከቡት። መቼም ነው ማስቀየም የሌለባችሁ ማለት ነው። ለማንኛውም ፍቅር እና ፎፉ ተመልሰዋል፣ በአራት ቀናቸውን ቢሆን ተመልሰው መጥተዋል ማለት ነው። ስላየዋት በጣም ደስ ብሎኛል። የደረሰባትን ነገር እያለቀሰች ነው እንዳያቸው ስናገር የነበረው ና ያው ለቅሰዋ የደስታ እንደሆነ ብትናገርም ብቻ ግን አንዳንዴ እምባ ከልባችሁ ሲከፋችሁ ያሳለፈችውን ነገር ስለምታቅ ነው። በዚህ ልክ እያለቀሰች በደስታ ቢሆን እያለቀሰች ትናገር እየነበረው ማለት ነው ና ምንላች ፈልጌ ነው። ያው ፍቅር እኔ ግን የመሰለኝ አንዳንዴ ቢዚ ስትሆኑ ምናምን ነገር ትቀራላችሁ። ና እሷ ግን እንደዛ ሳይሆን የገጠማትን ችግር ተናግራለች ማለት ነው። ስለዚህ ስለ ጠፋን ቅርታ ብላለች። ምክንያቱም ካወቃችሁ ደግሞ ለምን እንደጠፋሁኝ ብዙ አይከፋችሁም ብላለች። እንኳን አንቺ በሰላም መጣሽ እንጂ ችግር የለውም ከዚህ በኋላ እንደማጠፊ ተስፋ እናደርጋለን። ነገር ግን በዚህ አጋጣሚ ፍቅር ብቻ ሳይሆን ሌሎቻችሁም የሆነ ነገር ለማሳካት ከፈለጋችሁ ቢቆይም ቢቆይም በትክክለኛው መንገድ ሄዳችሁ ከሚመለከተው አጋልጋ ማድረግ ያለባችሁ ነገር ማድረግ ነው እንጂ ለፍጥነት ብላችሁ ደግሞ ቶሎንት ለማይቶ እኔ ይባላል ኮይነ ቶሎ ቶሎ ቤትና ቶሎ ቶሎ ስትሉ ጭራሽ ያ ነገር እናንተ አንድ ወር ሁለት ወር እንዳይፈጅ ብላችሁ የምታፋጥኑት ነገር ጭራሽ እስከ ዘላለሙ ሌላ ጣጣ ውስጥ ሊያስገባችሁ ስለሚችል ከፍቅር ከገጠማት ላይ በጣም ብዙ ነገር ትምህርት ልትወስዱ ይገባል። አንደኛ ሰው ማመን የለባቸውም። ይሄ አውቀዋለሁ፣ አብሮ አደጌ ነው፣ አብሬው ተምሬ ያለሁ፣ አብሬው ሚዲያ ላይ በደንብ አውቀዋለሁ ምናምን ቤስት ፍሬንድ ነው ብሎ ነገር የለም። ዛሬ ላይ ማለት የፈለገ ሰውን ብትወዱት ማመን የለባችሁም። ደግሞ ተብሎ አላለ ሰውን ወደደው እንጂ አተመነው ነው። መውደድ ካለባችሁ አትጥሉ፣ ውደዱ። ግን ማመንና መውደድ ይለያያል። አንዳንዴ ብዙ ሰዓት ሰዎች እየተጎዱ ያሉት በሚወዱት ሰው፣ በሚያከብሩት ሰው፣ በሚያውቁት ሰው ነው። በነገራችን ላይ ጥላት ከሩቅ አይመጣም። ጓዳ ጎድጓዳችሁን የሚያውቅ ሰው ማንነታችሁን መግቢያ መውጫችሁን የሚያቅስ ሆኖ እናንተ የሚጎዳችሁ ና መጠንቀቅ ካለባችሁ መጀመሪያ መጠንቀቅ ያለባችሁ ከሚቀርቧችሁ ሰዎች ናቸው። ገብታቸዋል አደለ? ፍቅርም እንግዲህ ያው አቃቸዋለሁ ምናም ብላ ነው። በነገሩ ላይ ደግሞ በደንብ እውቀት አላቸው ብላ ስላመነቻቸው አሁን መውጣቷን አቶ ገብታቸዋል አደለ? መለቀቋን አለማየት ያለባቸው እንደነሱ ስራ ቢሆን ይቺ ልጅ አንድ አመት ሶስት አመት አራት አመት ሊያስቀጣት የሚችል ነገር ነው። ገብታቸዋል። ላይ የንጽህናው አምላክ ነው ያወጣት ና ምንላ ፈልጌ ነው ሰውን አትመኑ። ሁለተኛ ደግሞ ችግር ይገጥማችሁ በጣም አትከፉ፣ እንደዚህ ያስተምራችኋል ማለት ነው። ወዳጅና ጠላትን ታውበታላችሁ። መከራን በመከራነቱ ብጠላውን በአስተማሪነቱ ውደደውም ይባላ አባባላልና ፍቅርዬ እንኳንም በሰላም መጣሽ። ከዚህ በኋላ የሆነ እንደዚህ ከፍ ከፍ ያለ ነገር ስትወስኝ አሁን ይሄ በቃ ስሬስ የሆነ ነገር ነው። ፕሮሰስ ማለት ትንሽ እንትን የሚጠይቅ ነገር ስለሆነ አንዳንድ እንደዚህ ከበድ ያለ ነገር ሲሆን ሰው ብታማክር ከፉፉ ጋር አብራቸው ቢሆን አሪፍ ነው ብዬ አስባለሁ። የአንችም ለክፋት ክፋት አስበሽው እንዳልሆነ ገልጽ ነው። እሱን ሰርፕራይዝ ለማድረግ እሱ ፕሮሰሱን አስጨርሰሽ እሱ ለማስደሰት ነው አላማው። ሁሉም የሚያውቀው ነገር ነው። ነገር ግን አንዳንዴ እኛን ለመልካም ስናስበው ተቀይሮ በተቃራኒው ሊሆን ስለሚችል ለሌላ ጊዜ ትምህርቱን ሸውን ሻለው እያስባለሁ። ለማንኛውም ሰላማችሁ ግዝት ትርፍ ይበል በያላችሁበት ሁሉ